ጥሩ በቃ ይሄው፣ በቃ እየወጣን ነው። እኛ እየመጣን ነው። እሺ አለቃ። እሺ ምንድን ነው? እኛ ቀጠና ወንጀል ሳይፈጸም አይቀርም? መቼ? ማታ ነው ያለኝ። የት አካባቢ? ወንዙን ተሻግሮ ሲ ሰምቸዋለሁ። ምን አይነት ወንጀል ነው ያለ? እንደ ጥቆማ ከሆነ ግድያ ሳይሆን አይቀርም። ምን? እንዴት? አሁን ወደ ቦታው መሄድ አለብን። ቦታውን ለይቶ ነግረዋል እንዴ? ጥቆማ ነው የደረሰን። ሄደን እናረጋግጥ። እሺ መጣሁ። መኪናውን እያዘጋጀ ጠብቀኝ። ሩና ብሰው ይገ የኔ ልጅ እኔ እኮ ተሳስተሃል እያልኩ አይደለም። እናማ ቢያንስ ልታማክረን ይገባል ብዬ ነው ቅር የተሰኘሁት እማዬ ባዮሽን እኮ የሆነ ጋር ልታደርጊያት እንዳሰብሽ ስላወኩን እንደዚ ያደረግኩት ደግሞ ምን ልታደርጋ ትችላለች አላውቅም ብቻ ግን ፖሊሶቹ ጋር እንድትቆይ የፈለገች አይመስለኝም ለዛ ነው የእርግብ መገኘት ያን ያህል አስፈላጊ ያልመስላት ለምን እርግብ ተገኝት ማለት ባዮሽ ላይ መረጃ ተገኘ ማለት ነው እማዬ ደግሞ ባዮሽ እንድትታሰራፈል አሁን ዝም ብለን ብንበላ ይሻላል ቆይ ግን ለምንድን ነው የሚለው የባዩሽን መታሰር የማትፈልግ አባይ ዝም ብላችሁ ምኑ፣ በቃ እየተነሳባት ነው ተዋት። እሺ፣ በቃ ዝም ብለን እንብላ። ምናሴ አንተ ለምንም ነገር አትጨነቅ እሺ። እኔ ልጅ እንዴት ነው ማለት ጨነቁ። ዝም ብላችሁ ብሉ፣ ውስጥ ባላ እንጂ የሚፈልጉት ነገር ከሌለ ስራ ጨርሻለሁ አይ እኔ ምንም ነገር አልፈልግም በእርግጥ መተኛት ትችያለሽ እሺ ደህና እደር ምንድን ነው ድንብላል የምትፈልጊው ነገር አለ አንድ ነገር ልጠይቆት ነበር እትዬ እኮ ምንድን ነው ያው እንደው ድፍረት እንዳይሆንብኝ እንጂ ድንብላል የምትፈልጊው ነገር ካለ ጠይቂ ያ ልጅ እንዴት ነው የቱ ያ የታሰረው ልጅ ደህና ነው ምን ነው ማለት ፖሊስ ጣቢያ ሄደው ነበር አይደል? አዎ። ምን ነው እንደው ምን አሉት? የሚያውቁት ነገር ይኖሩ ይሆን? አዎ፣ ምንም ነገር አያውቅም። አንቺ ያልሽው ደግሞ ትክክል ነበር። እና ይፈታል ማለት ነው? ኧረ እንደውም ዛሬ ሳይፈቱት ይቀራል። በሽ እውነት ሰላም ለእናንተ ይሁን። ወደ ቤተሰቦቻችን፣ ሰላማችሁ በያላችሁበት ይብዛ። እንዴት ናችሁ? ኖላዊ ድራማ ዛሬም እንደተለመደው ይዘንላችሁ መጥተናል። ታምቹ ከረጅም ጊዜ መጥፋት በኋላ ወደ ቤተሰቦቹ ተመልሷል ማለት ነው እንግዲህ እግዚአብሔር ይስጠው። አንዳንዴ ነገር ሁሉ ለበጎ ነው ይባላል እና ምናሴ ጠቁሞ አሳሰረው፣ በዛ ምክንያት ከታሰረበት ተፈቶ ወደ ጓደኛው እና ወደ አባባ ኖላዊ ተቀላቅሏል። ትድናለች ተብሎ የተገመተው የወይዘሮ ባዩሽ መጨረሻዋ እንግዲህ ሞት ሆኗለኝ። ጓደኛዋም በጣም አዝናለች እሷ በመሞቷ ልጁም አልተያዘም እስካሁን ገሏት ጠፍቷለኝ። ቪዲዮ ላይ ስቀርጽ እንግዲህ በመጨረሻ ክፍል እንዳያቸዋት፣ ሜሮን ቪዲዮ እየቀረጻች ነበር። እንግዲህ በሜሮን ካለችበት ተፈልጋ ተገኝታ መረጃውን እስከምታስተላልፍ ድረስ ፖሊሶች ጥቆማ ደርሷቸዋል። በነሱ አካባቢ ወንጀል እንደተፈጸመ፣ ያንም ወንጀል ደግሞ ግድያ እንደሆነ ደርሷቸው እሱን ለማጣራት ፈጥነው ሄደዋል ማለት ነው። ከዛም ሄደው ፖሊሶች ሲያጣሩ የሞተችው ወይዘሮ ባዩሽ ሆና ተገኘች። እናም ቀጥታ የጠረጠሩት ወይዘሮ ሜላት ነው። ሜላት ደግሞ እንዴት በዚህ ምክንያት እኔ ልጠረጠር እችላለሁ ብላ በጣም ተናዳለች። ምክንያቱም እሷ የልጅነት ጓደኛዬ ናት። ምንም እንኳን ብዝትባትም እንደዚህ አይነት ግድያ ልፈጽም አልችልም ብላ ለራሷ ሐዘኗ ላይ ሌላ ችግር ተፈጥሮባታል ማለት ነው። ባልየውም ያም ልጅ ቢያንስ ትንሽ እስከሚረጋጋ ድረስ ትሸሽና ተደብቀሽ ቆይ፣ ምክንያቱም አንቺን እንደሚጠረጥሩ እርግጠኛ ነኝ ብሎ ቢላትም እኔስ ጀመር እንደ አይነት ከጀርባ የምደበቅ አይነት ሰው አይደለሁም እናልሸሸግም ብላለች። እሷም ባዩሽ በሞልታም እጅግ በጣም አዝናለች። ያኔ በችግሯ ጊዜ መጠጊዋ መሸሸጊዋም እሷ ነበረች። ያው ከጊዜ በኋላ እንግዲህ ሁላችንም እንደምናውቀው በአቶ መስፍን ምክንያት ነው ማለት ነው ወደ ጠብና ወደ ጥላቻ የዞረባት እንጂ በልጅን በጓደኝነት ጊዜያቸው ብዙ አብረው ደስ የሚሉ ጊዜያት ስላሳለፉ፣ በዛን ሰው ሲሞት ደግሞ ብዙ ጊዜ መልካም ነገሩ ነው የሚታወስ። በዛን ምክንያት ወይዘሮ ሜላት በጓደኛዋ ሞት እጅግ በጣም ተጎርታ ለኔ ባረገው ህቴ፣ ወይኔ ህቴ እያለች፣ ወይኔ ጓደኛዬ እያለች ቤተሰቦቿ ሙሉ ቢያጻኗትን ቢቆጧትም አልሰማ ብላ እያዘነች ትገኛለች። በሌላ በኩል ሀኒቾ አጋጣሚውን ተጠቅመ ወደ አባባ ኖላዊ ተመልሳለች። እንግዲህ ምናሴ የጠቁሞ ስላስያዘው በጣም ተናዳበታለች። ምክንያቱም እንደ ወንድሞቿ የምታያቸው በጣም ትወዳቸው ናቸው እናም እንዴት ጠቁሞ ያሳስረዋል ብላ በዛም አማካኝነት ወደ አባባ ኖላዊ ተመልሳለች። አባባ ኖላዊም እሷ እንድትመለስ ፍላጎት ቢኖራቸውም ግን ደግሞ ከቤተሰቦቿ እንድትርቅ አይፈልጉም እናም ተቀይመ አስቀይመዎች ነው። እንታ የመጣሽው ምናምን እነሱ ጋር ሁኝ ብለው አስገድዶ ተሳ ግን በቃ ስለማትፈልገኝ ነው ማለት ነው፣ አባዬ ጠልቶኛል ማለት ነው እያለች እየተጨቃጨቀችው ነበር። ግን ቢሆንም አባባኑ ላይ እንደዚያ ስትላቸው የጠላዋት ይመስላታል ብለው ስላሰቡ ፈቃደኛ ሆነው ከሱሳቸው ጋር ለመኖር እንግዲህ መጣለች። እዛም ቤተሰቦቿም ትንሽ ተደብረዋል። እሷ በመምጣቷ ዋጣቀን ወደ አባባ ኖላዊ በመምጣቷ በጣም ተደብረዋለኝ። ጆሮም ለረጅም ጊዜ ጠፍቶ ስልክ ሲደውል አያነሰለትም። ላጎቱ እየደወለ ላጎትህ እየደወልክን የዘመድ ስላልሆንኩኝ ስለለምን እንዴት እንደዚህ ያደረግ ከረሳ ሃይ ብሎ በጣም ተቀይሞት ነበር። ታምቹን እሱ ግን አጎቴም ያነሳውን ለስልክ ብሩ ስለሚያስፈልገኝ ነው እና ብሎ በጣም ተኩርፎት ነበር። ግን የነሱ ኩርፊያ ወዲያው ነው ተመልሰው የሚታረቁት። እናም ወደ ቤት ተመልሰው መጥተዋል። እሱም ሀኒስ ሲያት ወዲያው ስለሚበረግ ማለት አንድ ስራው ያነድዳል። ግን ደግሞ በግድ የሚሆን ነገር የለም። ቢያንስ በህትነት ዝም ብሎ መቅረብ አለበት ጆሮ እንጂ በግድ ደጅኝ የማይሆን ነገር ነው። ውለታ ሌላ፣ ፍቅር ሌላ እና አሁን አሁን እያበዛው ነው በጣም ጆሮ። እና ሀኒቹን ሲያያት በቃ ስልክ መደወቅ ላይ ፈልግም ሲያያት መደንበር ነው። እና ምን ሆኖ ነው ብሎ እየጠየቀ ነበረ ታምጩ። ምክንያቱም ከሁለታቸው ውጭ አያውቅም ሚስጥሩን፣ ማንም የሚያውቅ የለ አባባን ሲጠይቅም እንግዲህ ከዚህ በኋላ አይጠይቁኝ ብሎ ይዘጋባቸዋል። ሀኒቸውም እንደዛ። ስለዚህ ከሁለታቸው ውጭ ችግራቸውን የሚያውቅ የለም። እና እስካሁንም እየተኮራረፉ ነው ጆሮ ማምረሯ ላይ ጣምጮም ዋሱና እንግዲህ ወይዘሮ ሜራ ታስፈትታዋለች ማለት ነው እና በዚህ ምክንያት በጣም ደስ ብሏታል ሀኒ ምክንያቱም አባባ ኖላዊ ጠርጥረው ነበር ቤተሰቦቿ ነው ያሳሰሩት የሚለው አሁን ግን ቤተሰቦቿ እንዳላሳሰሩት ያው እርግጠኛ በመሆኗ በዚህ ደስ ብሏታል ድንም ብላለም የታምቹ ነገር በጣም አሳስቧት ነበር፣ እና ወይዘሮ ሜላትን ጠየቀቻት፣ የዛ ልጅ ነገር ምን ሆነ ብላ እናም፣ ደህና ነው ተፈቷል አለቻት። እና በጣም አቦይ አባት የምን ይሳናቸዋል እያለች ደስ ብሏት ነበረ። ሜላትም ጠረጠረች፣ ምንድ ነው ከዚህ ልጅ ጋር ያላችሁ ምናምን ብላ ጠየቀቻት። ና እሷ ግን አልመላረ ምንም የለንም ብላ እንግዲህ አደባ ሰርፋ አልፈዋለች። በጧትም ወደ ሱቅ ስትሄድ ተገናኙ እና ስላደረገችለት ነገር በችግሩ ጊዜ አብረው ስለሆነች ስለሁሉ ነገር አመሰገናታኝ እና በመሀል ላይም ወይዘሮ ባዩሽ እንደሞተች ነገረችው እና እሱም በጣም ስላገኛት ደስ ብሏት። እሱም ደግሞ አልሷ ማትጥፋ ብቻ የወደደችው ትመስላለች። እና ተጥፋ ምናምን ብለው ተለያዩ ማለት ነው። በዛም ምክንያት እንግዲህ ለጆሮ ባዩሽ እንደሞተች ባዩሽ እንደሞተች ነገረው። ግን ሁለቱ ምንም አይመሰላቸውም፣ ምክንያት እዚህ ሁሉ ችግር ውስጥ የከተተቻቸው እሷ ስለሆነች ምንም አልመሰላቸውም በመሞቷ ማለት ነው። እና ሀኒቾ እና አባባ ላይ ቁጭ ባሉበት ምናሴ ሄዶ በጣም እናቱ እንደተጎዳች ነገራት። መጀመሪያ አካባቢ እየጠረጠረችው በእሷ ምክንያት እንደተጎዳች ነው፣ እና እኔ እኮ እዚህ ነኝ፣ መሄድ ይችላለሁ፣ እንዴት እንደዚህ ትጎዳለች ብላ ነበር። ከዛ ግን በወይዘሮ ባዩሽ ሞት ምክንያት እንዳዘነች ሲነግራት ወደ ደንግጣ ወጣች እና አባባን ላይም ወይጉድ ወይጉድ እያለው በጣም ተገርመው ነበር በቃ የሰው ልጅ መጨረሻው እንደዚህ ነው ወይ ምናምን እያሉ እና ሀኒቾም እንግዲህ አጋጣሚ ተጠቅማ አንድ ቀን እንኳን ከአባት ጋር ሳትሆን ተመልሳ ወደ ቤቷ ሄዳለች ማለት ነው። በዚህ ምክንያት እንግዲህ ለረጅም ጊዜ ከእናቷ ጎን መሆን አለባት። ገና እናቷ እስር ቤት ፖሊሶቹም ድጋሚ የስር ማዘዣ ወጥተዋል። ምክንያቱም መጀመሪያውን ድሮ መፍታቱን አልነበረብንም፣ ባዩሽ መፈታት አልነበረባትም እያሉ ነበር ግን ደግሞ ፍርድ ቤቱ ትዛዝ ስላወጣ እና በዋስ እንድትለቀቅ ስላደረገ የእኛ ችግር አይደለም ብለው ራሳቸውን እያጽናኑ ነው። በዛም ምክንያት እንግዲህ ቤተሰቡ ድጋሚ ችግር ውስጥ ስለሚገባ ያው የሀኒቹም ድጋፍ ስለሚያስፈልጋቸው ወደ እናቷ ሂዳለች እናም እንደ ደረሰችም ስጠይቅ ያው እናቷ በጣም አዝና መኝታ ክፍል እንደሆነች ነገር ግን እሷ እጅ እንዳለበት ከዚህ በፊት ስትከታተላት እንደነበረ እና ባዩሽም እንዳመለከተች በዛ ምክንያት ተጠርጣሪ ልትሆን እንደምትችል አባቷ ነገራት እና በጣም አዘነች። ከጉዳቷ በላይ ድጋሚ እንደገና ደግሞ ክስ ምናምን ስለሚመሰረትበት አስቸጋሪ ነው እና ወይዘሮ ባዩሽ በመሞቷ በጣም ርቦ የተሰበረው እንደ ጓደኛ ጭራሽ አስከሬኗን ማየት ፈልጋለሁ ውሰደኝ እያለች ነበረ። አቶ መስፍኑ እሱ ግን ፍቃደኛ አልሆነም ሊወስድ ያለ መሄድ የለብሽም አላተኝ አባባን ላይ መስዋዕት ላይ ያስተዛዝኑ ልጆቹን እዙ አብሮ መሄድ ፈልጎ ነበር። እነሱ ግን ሙሉ እየያዙ ነበር። ለምንድነው ነው ጠላት ስለሞተ ሰው እንዴት ነው የምናስተዛዝነው? እንደው ነው እግዚአብሔር ያጽናሽ ብንላት ራሱ እግዚአብሔር ይቀይመናል ብለው በጣም አናደው ነው አባባኑ ለወይኔ ላኩትና አንሄድም ብለው ማለት ነው። ሁለታቸውም ምክንያቱም በዚህ በፊት በጣም ብዙ ችግር ስለፈጠራችሁባቸው በዛ ምክንያት ስለተናደዱ አብረው ከዛ መጨረሻ ላይ ግን ጠብቁን ጠብቁን ብለው ተከትለዋቸዋል። እናም የዛሬው ክፍል ይህን ይመስላል። ውድ ቤተሰቦቻችን ስለተከታተላችሁ እናመሰግናለን። ሰናይ ጊዜ የተመኘንለን